ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ሕይወታችሁ በጣም ችግር ካለበት ተስፋ ቆርጣች ሁሉን ነገር ማቆም የለባችሁ። እግዚአብሔር ይወዳችኋል። እናንተን እየፈለጋችሁ ነው። ዛሬ በዕለት ተዕለት ኑሯችሁ አብራችሁኝ ስለሆናችሁ አመሰግናለሁ እና ይህ ፕሮግራም ሲያልቅ ይህ ፕሮግራም ሲጀምር ከነበራችሁ ስሜት የበለጠ ጥሩ ስሜት ይኖራችኋል ብዬ ጸልያለሁ። በሕይወታችሁ እየሆነ ያለው ነገር ወይም ቀጥሎ ምን እንደሚመጣ አላውቅም። ነገር ግን የእግዚአብሔር ቃል ያጠነክረናል እና የእሱ ቃል ካለ ለመቋቋም የማንችለውን ነገር እንድንቋቋመው ይረዳናል። ምክንያቱም እግዚአብሔር ዛሬ ሕይወታችሁን የሚቀይርላችሁ ነገር ሊናገር ይችላል። ትናንትና በዚህ ፕሮግራም ላይ የእግዚአብሔር አርቲሜቲክ የሚል ትምህርት ጀምሬያለሁ። ይህ ትምህርት ስለ የጸጋ ሒሳብ እና ነፃ ጸጋ ነው። ለእኛ ለማይገባን ኃጢአተኞች የተሰጠ ስጦታ እንደሆነ የሚያሳይ አስገራሚ ነገር ነው። አስገራሚ ሞገስ የሚለውን መዝሙር የምንዘምረው ለዛ ነው። ይሄ ምንም ትርጉም አይሰጥም እና ታውቃላችሁ ብዙ ጊዜ ሰዎች እግዚአብሔር ሊያደርግላቸው የሚፈልገው ጥሩ ነገር ያመልጣቸዋል ምክንያቱም ምንም አይገባቸውም። እና በአሁን ጊዜ በዚህ ዓለም ላይ በእግዚአብሔር ወይም በኢየሱስ ክርስቶስ ማመን የማይፈልጉ ብዙ ሰዎች አሉ። ምክንያቱም የመዳን ዕቅዱ ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ ኃጢአታችንም ሙሉ በሙሉ መውሰዱ፣ ይቅር ማለቱ፣ ምዕረት ማሳየቱ ለእነሱ ምንም ትርጉም የለውም። እሱ ይህንም ማድረግ ብቻ ሳይሆን ነገር ግን መጽሐፍ ቅዱስ ገና ኀጥያተኞች ሳለን ክርስቶስ ለእኛ ሞተ ይላል። ገና እሱን ሳታውቁት ወይም ሳትፈልጉት በፊት፣ እግዚአብሔርን የምትወዱ ከሆነና ክርስቶስን ከተቀበላችሁ ለእናንተም አድርጓልና ለእኔም አድርጓል። ከትንሽ ጊዜ በኋላ ሰዎች እንደዛ አደርጉም የሚል የመጽሐፍ ቅዱስ ጥቅስ ታያላችሁ። በዓለም ላይ የምንሰራው እንደዚህ አይደለም። በዓለም ላይ የሆነ ነገር ለማግኘት የሆነ ነገር ማግኘት አለባችሁ። ግን በእግዚአብሔር ኢኮኖሚ እሱ እንድንወደው በመጀመሪያ ይወደናል፣ እና ከእሱ የሆነ ነገር ለማግኘት ለእሱ የሆነ ነገር ማድረግ አይጠበቅብንም። ለእሱ የምናደርገውን ነገር እንድናደርግ ይፈልጋል፣ መስጠት፣ ማገልገል፣ መጸለይ፣ ከእሱ ጋር ጊዜ ማሳለፍ። እሱ በነፃ ላደረገልን ነገር ይህንን እንድናደርግ ይፈልጋል። ኢየሱስ ክርስቶስ የምትወዱኝ ከሆነ ትእዛዜን ትጠብቃላችሁ ብሏል። ሰዎችን እንደዚህ እላችኋለሁ፤ በሆነ መንገድ እግዚአብሔርን መታዘዝ ከከበዳችሁ የተሻለ ነገር ለማድረግ መሞከር መሞከር የለባችሁም። ነገር ግን ከእግዚአብሔር ጋር ብዙ ጊዜ አሳልፉ፣ በደንብ ውደዱት፣ በደንብ እንዲወዳችሁ ፍቀዱለት እና በደንብ ወደዳችሁ ቁጥር እሱም በደንብ መታዘዝ ትፈልጋላችሁ። ሰይጣን በኢየሱስ ክርስቶስ አማካኝነት ከእግዚአብሔር ጋር ጥሩ ግንኙነት ሲኖራችሁ ደስ አይለውም። እግዚአብሔር ወደ ውስጥ እንድትገቡ ጋብዟችኋል። ኢየሱስ ክርስቶስ የሞተው ሁላችን የራሳችን ትንሽ ሃይማኖት እንዲኖረን እና እሁድ ጠዋት ቤተ ክርስቲያን ቁጭ ብለን የምናገኘው ይህ ነው ብለን እንድናስብ አይደለም። ኢየሱስ ክርስቶስ እኛን የፈጠረን ግንኙነት ስለሚፈልግ ነው። ግንኙነት እንዲኖረን ከሰዎች ጋር ግንኙነት እንዲኖረው ይፈልጋል። ከእግዚአብሔር ጋር ግንኙነት እንዲኖራችሁ በኢየሱስ ክርስቶስ አማካኝነት ተጋብዛችኋል። ትናንትና ስለ የጸጋ ሒሳብ እና እንዴት ምንም ዓይነት ትርጉም እንደማይሰጥ እያወራችሁ ነበርና መጀመሪያው መጨረሻና መጨረሻው መጀመሪያ እንደሚሆን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝና ደካማዎች እንደመረጠ እና እንዴት ስትሰጡ ምንም ነገር አታጡም፣ እንዳላውርተና ስጡና ተመልሶ ይሰጣችኋል። አንዳንዴ የ30 ጊዜ በላይ አንዳንዴ 60 ጊዜ በላይ አንዳንዴ መቶ ጊዜ በላይ እና ዛሬ ላወራችሁ የምፈልገው እነዚህ ትምህርቶች በታሪክ መልክ ታውቃላችሁ ስለሚያሳዩ አስገራሚ ታሪኮች ነው። ይህንን ደግሜ ልበለው፣ እግዚአብሔርን ማወቅ መቼም አችሉም በዮሐንስ 6 ላይ አምስት ሺህ ሰዎች ኢየሱስ ሲያስተምር ለመስማት መጡና እርቧቸው ነበር ይላል። ነገር ግን እነዚህን ሰዎች ለመመገብ የሚያበቃ ምግብ ለመግዛት የሚጠቅም ብር ያለው ሰው አልነበረም። ዮሐንስ 6 ከቁጥር 9 እስከ 13 ደቀ መዛሙርቱ እንደዚህ አሉ አምስት ትንሽ የገብስ እንጀራ አምስት ትንሽ የገብስ እንጀራ እና ሁለት ትንሽ አሳ የያዘ አንድ ልጅ እዚያ ለአምስት ትንሽዬ ገብስ እንጀራ እያንዳንዱ እንጀራ ያለው ሁለት ኩባያ ዱቄት ብቻ ነው፣ እና ሁለት አሳ አምስት ሺህ ሰዎች ነበሩ። እኔን እንደሚመስለኝ ከዛም ይበልጣል፤ ምክንያቱም እንደሰማሁት ከሆነ በዛን ጊዜ ከወንዶች በስተቀር ሌሎች ሰዎች አይቆጠሩም ነበር። ስለዚህ ሴቶችና ልጆችም ነበሩ። ስለዚህ ስንት ሺህ ሰዎች በትክክል እንዳሉ ለማወቅ ይከብዳል። አምስት እንጀራ፣ ሁለት አሳ። ብዙዎቻችን ይሄ በምንም መልኩ አይሰራም ብለን ተስፋ እንቆርጣለን። ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያ ቦታ ብዙ ሳር ነበረ፤ አምስት ሺህ ያህል ወንዶችም ተቀመጡ። ኢየሱስም አምስቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ ዓሣውንም እንዲሁ። አሁን አምስት ሺህ ሰዎች አሉ እና እናንተ ያላችሁ አምስት ትንንሽ እንጀራና ሁለት አሳ ብቻ ነው። እና ኢየሱስ ደቀ መዛሙርቱን ስጡ አላቸው። አባዛው። እንዴት አደረገው እኔ አላውቅም፣ ግን መጽሐፍ ቅዱስ አድርጎታል ይላል። እና እኔ ከብዙ ጊዜ በፊት የእግዚአብሔር ቃል አድርጎታል የሚል ከሆነ አድርጓል ማለት ነው። የእግዚአብሔር ቃል የሆነ ነገር ያደርጋል የሚል ከሆነ ከዛን አደርጋል ያለውን ነገር ያደርጋል ማለት ነው። እሱም እምነት ይባላል። እምነት ተስፋ ያደረግነው ነገር እንደሚፈጸም የማናየውም ነገር እውን መሆኑን የምንረዳበት ነው። በእግዚአብሔር ላይ እምነት ሲኖራችሁ የሆነ ነገር በእጃችሁ ላይ እንዳለ ነገር እውነት ይመስላችኋል። ከእግዚአብሔር ጋር ብዙ ልምድ ካላችሁ እሱ ታማኝ እንደሆነና እንደማይዋሽ በደንብ ታውቃላችሁ። አዋሽ ማለት ሳይሆን መዋሸት አይችልም። የእሱ ተፈጥሮ አይደለም። እኔ በመጽሐፍ ቅዱስ ላይ እግዚአብሔር ያለምንም ቅድመ ሁኔታ ይወዳቸዋል ስላችሁ እንደሚወዳችሁ ማረጋገጥ ትችላላችሁ። የተወሰኑ ጥሩ ነገሮችን በምታደርጉበት ቀን እንደሚወዳችሁ፣ የተወሰኑ መጥፎ ነገሮችንም ስታደርጉ እኩል ይወዳችኋል። መጽሐፍ ቅዱስ የሚያስፈልጋችሁን ነገር ያደርግላችኋል፣ ስጡና ተጨምሮ ይሰጣችኋል ሲላችሁ ፍላጎታችሁ እንደሚሟላ እርግጠኛ መሆን ትችላላችሁ። ኢየሱስ አምስቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ አሳውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈ ቁርስራሽ ምንም እንዳይባክን ሰብስቦ አላቸው። አንድ ትርጉም ምንም ነገር እንዳይባክን ይላል። እግዚአብሔር ማባከንን አይወድም። አባካኝ እንድንሆን አይፈልግም። ግን ይህንን እያያችሁ ከሆነ ያንን ማየት ጀምራችኋል። እናንተ አላያችሁትም ይሆናል ከተበላው አምስት የገብስ እንጀራ የተረፈውን ቁስራ ይሰብስበው አስራ ሁለት መሶብ ሞሉ። ስለዚህ በመጀመሪያ የነበራቸው አምስት ትንንሽ እንጀራና ሁለት አሳ ነበረ እና አሁን እነዚህ ሰዎች ከበሉ በኋላ በሺ የሚቆጠሩ ሰዎች ከበሉ በኋላ ይሄ ዛሬ እምነታችሁን ያበረታታል። ይሄ የተፈጠረ ታሪክ አይደለም የተከሰተ ነገር ነው እና አሁን አስራ ሁለት መሶብ ትርፍራፊ ሰበሰቡ። ይሄ እንዴት ሊሆን ቻለ? በእግዚአብሔር ጸጋ ምክንያት፣ በእግዚአብሔር የጸጋ ሂሳብ ምክንያት። ምክንያቱም የእግዚአብሔር ሂሳብ በተፈጥሮ ሕይወታችን ሊገባን አይችልም። የወንጌል ሂሳብ አስደናቂ ነው፣ አስደንቃጭ ነው። ምክንያታዊ በሆነ አይምሮ አታምኑትም። በጣም ጎበዝ ለሆኑ አንዳንድ ሰዎች አዝናለሁ። እኔ ትምህርት መማርን እንደግፋለሁ። የምትችሉትን ያህል ትምህርት ተማሩ። ነገር ግን እምነታችሁን እስክታጡ ድረስ ራሳችሁን አታስተምሩ። ዛሬ ወደ ኮሌጅ ከሚሄዱ ወጣት ክርስቲያኖች አብዛኛዎቹ እምነታቸውን አጥተው ይወጣሉ የሚል ነገር ሰምቻለሁ። በጣም ብዙ ነገር ትሰሙ ይሆናል ለእናንተ አይምሮ ስሜት የሚሰጥ ብዙ ነገር ትሰሙ ይሆናል። ዛሬ ይህን ልጠይቃችሁ፣ በልባችሁ ውስጥ ያለው ምንድን ነው? እንደማስበው ከሆነ ማንም ወዲያውኑ ያሰባችሁትን ነገር አይፈልጉም። በልባችሁ ውስጥ ያለው ምንድን ነው? ልባችሁ የሚነግራችሁ ምንድን ነው? በየቦታው ተመልክታችሁ በእግዚአብሔር እንዴት አታምኑም? ማለቴ ተፈጥሮን ተመልክታችሁ በእግዚአብሔር እንዴት አታምኑም? እኔ የምኖረው አራቱም ወቅቶች ባሉበት ከተማ ውስጥ ነው። በጋ፣ ክረምት፣ ጸደይ፣ መኸር። እኔን የሚያስደንቀኝ ነገር በክረምት ወቅት ሁሉም ነገር ይሞታል፣ ሳሩ ይሞታል፣ በዛፍ ላይ ያሉ ቅጠሎች ይረግፋሉ፣ አበባው ይሞታል። ነገር ግን የጸደይ ወቅት ሲመጣ ማንም ሰው ምንም ነገር ሳያደርግ ሁሉም ነገር መምጣት ይጀምራል። አበባው ያብባል፣ ቅጠሉ ይመጣል፣ ዛፉ ተመልሶ ይመጣል፣ ተክሉ ተመልሶ ይመጣል። ማለት እናት ተፈጥሮ፣ አይ አባት እግዚአብሔር፣ እግዚአብሔር ብቻ ለሚሰራው ነገር ለእግዚአብሔር ክብር መስጠት አለብን። ያንን ነገር ማድረግ አችሉ። ታውቃላችሁ፣ እግዚአብሔርን ከሁሉም ነገር ላይ ማውጣት የሚፈልጉ ሰዎች በጣም ያናድዱኛል። እሱ በጣም አስደናቂ ነው። እግዚአብሔርን ከምንም ነገር ላይ ለምን ማውጣት እንፈልጋለን? እግዚአብሔርን በደንብ እፈልገዋለሁ፣ እሱም በብዛት እፈልገዋለሁ። ለእናንተም እንደዛ ነው ብዬ አስባለሁ። በምንም ነገር የማታምኑበት ደረጃ ላይ አትድረሱ። ኢየሱስ እንደዚህ ብሏል፣ እንደ ህፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም። እንደ ህፃናት መሆን አለብን። ሕፃን ልጆች እምነት አላቸው። ያምናሉ። የሆነ ነገር ከነገራችኋቸው ያምናችኋል። ነገር ግን ባደጉ ቁጥር አንዳንዴ እናንተን ለማመን ይከብዳቸዋል። ሁለተኛ ቆርንጦስ አምስት 21 እኛ በርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኢየሱስ ክርስቶስ ኃጢአታችንን ብቻ አልወሰድም። እሱም ኃጢአት ሆነ። ኃጢአታችንን ወሰደ ጽድቅ እንድንሆን ለእኛ ብሎ አደረገው። ኃጢአት የሌለበትን ኢየሱስ ክርስቶስን እግዚአብሔር ስለ እኛ ኃጢአት አደረገው። ስለ አስደናቂው መለኮታዊ ልውጥ የምታወሩ ከሆነ ይህ ምን አይነት ሒሳብ ነው? የእኔን ቆሻሻ በሙሉ ወስዶ የእሱን ሀብት የሚሰጥ ሰው አለ? ይህንን ማንም አያደርግም። ነገር ግን ኢየሱስ ክርስቶስ የእኛን ኃጢአት ወስዶ የእግዚአብሔርን ጽድቅ ሰጠን። ኃጢአታችሁን፣ ጥፋታችሁንና ውግዘታችሁንም ወስዷል። ኃጢአት በሌለበት ቦታ ጥፋትና ውግዘት የለም። በማንኛውም ጊዜ ትክክል ያልሆነ ነገር ስታደርጉ እናንተ ማድረግ ያለባችሁ ንስሓ መግባት ብቻ ነው። እሱም ማለት ስህተታችሁን አምናችሁ መጋፈጥና እግዚአብሔርን አውርት፣ ተናዘዙ፣ በግልጽ ወደ ውጭ አውጡ፣ ይቅር እንዲላችሁ ጠይቁት፣ ይቅርታውንም ተቀበሉት። መጽሐፍ ቅዱስ እንደዚህ ይላል ኃጢአታችንን ምስራቅ ከምዕራብ እንደሚርቅ ያስወግደዋልና መቼም አያስታውሰውም። ያንን እወደዋለሁ። በብሉ ኪዳን ላይ የሆነ ጥቅስ አለ፣ እና አሁን የት ቦታ እንደሆነ አላስታውስም። ነገር ግን እንደዚህ ይላል፣ እሱ ስላለፈው ኃጢአታቸው አያናገራችሁም። በጌታ ስም አንዳንድ ጊዜ ለሰዎች ይቅርታ ካደረግን በኋላ እነሱ ያደረጉትን ነገር ላለመናገር ይከብደናል። በባለቤታችሁ ላይ ትናደዳላችሁ ወይም በአንዱ ልጃችሁ ላይ ትናደዳላችሁ? ምንም እንኳን እነሱ ላደረጉት ነገር ይቅር ብላችኋቸኋል ቢሆንም ደግሞ ሲያናድዷችሁና ከዛን ያን ጊዜ አስታውሳለሁ ትላላችሁ። እግዚአብሔር እንደዛ አያደርግም። ስላለፈው ኃጢአታቸው አያወራችሁም። ለምን? ምክንያቱም ለእርሱ እነዛ ነገሮች አብቅተዋል። ኢየሱስ ክርስቶስ አዳኛችሁ እንደሆነ ተቀበላችሁት ካልሆነ፣ የሆነ ነገር እያመለጣችሁ ነው። ያንን ሁሉ የጥፋተኝነት ስሜትና ውግዘት ይዛችሁ ለምን ትኖራላችሁ? በምንም ነገር ሳታምኑ ለምን ትኖራላችሁ? ማመን በጣም አስደናቂ ነገር ነው። በተለይ በጣም ብዙ ግጭቶችና ጥላቻ ባለበት አሁን በምንኖርበት ዓለም እንዴት አታምኑም? የሆነ የምታምኑ ጥሩ ነገር መኖሩ እንዴት አስገራሚ ነው! ሮሜ አምስት ላይ እንደዚህ ይላል ሕግ በመምጣቱ መተላለፍ በዛ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ምክንያታዊ ያልሆነ ጸጋ ይኸውና፣ ኃጢአታችሁ በበዛ ቁጥር ጸጋችሁ በጣም ይበዛል። የእግዚአብሔርን ጸጋ በኃጢአት ማጥፋት አችሉም። በጣም ብዙ ሰተት ትፈጽም ያለው ለእኔ ምንም ተስፋ የለም ብላችሁ የምታስቡ ከሆነ እሱ የሰይጣን ኃጢአት ነው። እግዚአብሔር እናንተን ለመጥራትና ለመንገር የእኔን ድምፅ እየተጠቀመ ነው። እናንተ ሸክማችሁ የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ሸክም የደከማችሁ ወደ እኔ ኑ። እግዚአብሔር እናንተን እወዳችኋለሁ፣ ከእኔ ጋር ግንኙነት እንዲኖራችሁ ኑ፣ ላደረጋችሁት ነገር በሙሉ ይቅር እላችኋለሁ እያለ ነው። ማድረግ ያለባችሁ ለኃጢአታችሁ ይቅርታ መጠየቅ ብቻ ነው። በልባችሁ ኢየሱስ ክርስቶስ ለኃጢአታችሁ እንደ ሞተና ከሞትም እንደተነሳ መኑ እና ባፋችሁ ተናገሩት እና ትድናላችሁ። ብዙ መማር ያለብን ነገሮች አሉ። እግዚአብሔር ለእሱ እንድንኖር ይፈልጋል። ያለፈውን የኃጢአት ነገሮች እንድንተው ይፈልጋልና እንደ አዲስ ፍጥረት እንድንሆን ይፈልጋል። ነገር ግን ያንን የምንማርበት በጣም ብዙ ጊዜዎች አሉ። የመጀመሪያው ነገር ማመንና መቀበል ነው። ሮሜ አምስት ከስድስት እስከ አስራ አንድ። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ዋው! ለጽድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና አሁን ይህንን ስሙ ኃጢአተኞች ሳለን ክርስቶስ ስለእኛ ሞተ። በፈጣሪ ምናልባት በየማታው በመጠጥ ቤት ጊዜያችሁን እያሳለፋችሁ ነው እና በጣም ብዙ መጥፎ ነገሮችን አድርጋችኋል። ምናልባት ውሸታም፣ ሌባ፣ አታላይና መንዛሪ ናችሁ እና ምናልባት የሆነ ሰው ገድላችሁ ይሆናል። ክርስቶስ ለእናንተም ሞቷል እና ይቅር ይላችኋል። አሁን ለኃጢአታችሁ ምንም ቅጣት የለም እያልኩ አይደለም ለኃጢአት ቅጣት አለ። ነገር ግን ያንን ይቅርታ ለማግኘት በልባችሁ ሰላም ለማግኘት በጣም በሚገርም ሁኔታ ያስደንቀኛል። አሁን በደሙ ከጸደቅን፣ እዚህ ጋር መጽደቅ ማለት ኃጢአት እንዳልሠራን ተደርገናል። ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በህይወቱማ መዳናችን እንዴት የላቀ አይሆንም በጣም ይገርማል እግዚአብሔር ልጁን ለእኛ ብሎ እንዲሞት ከላከው በኋላ ያንን ሁሉ አጢያት ሲወስድ እኛ ምንም ግድ አልነበረንም ምንም እንኳን የምታስቡ ትንሽ ቢሆንም አሁን ትንሽ ስለሚሰማች ህይወታችሁ ከዚህ በላይ እንዴት የተሻለ ይሆናል ታውቃላችሁ ዛሬ ከእግዚአብሔር ጋር ብዙ ግንኙነት የሌላቸው ሰዎችን እየጠየቅኩ ነው። አዎ ታምናላችሁና፣ ስትሞቱ ወደ ገነት እንደምትገቡ ታምናላችሁ ብሎ ሲጠይቃችሁ ተስፋ አደርጋለሁ፣ ጥሩ ለመሆን ሞክራለሁ የምትሉ ከሆነ ወንጌል አልገባችሁም። ምን ያህል ጥሩ እንደምትሆኑ ሳይሆን ኢየሱስ ክርስቶስ አስቀድሞ እንዴት ጥሩ እንደሆነ ነው፣ እና ዘላለማዊ ሕይወታችሁን የት እንደምታሳልፉ ማወቅ አለባችሁ። አሁን ብዙም የጠበቀ ክርስትና የሌላቸውን ሰዎች የምጠይቀው ጥያቄ፣ እናንተ የምታስቡት ክርስቲያን ለመሆን ማድረግ ያለባችሁ እሑድ ቤተ ክርስቲያን መሄድና በኋላ ወንበር ላይ ተቀምጦ ፕሮግራሙ እንዳለ ገጥሎ መሄድ ነው። ጋራዥ ውስጥ መቀመጥ እችላለሁ፣ ግን ያ ነገር መቼ መኪና አያደርገኝም። አዎ ቤተ ክርስቲያን መሄድ አለብን ለመማር ለማደግ፣ እንደኛ ላሉ ክርስቲያኖች ጋር ለመሆን መሆን አለበት። ግን ለእምነታቸው ግድ የሌላቸው እና ተስፋ አደርጋለሁ የሚሉና ምናልባት የሚሉ ክርስቲያን ከሆናችሁ የበለጠ ቁርጠኝነት እንዲኖራችሁ ጠይቃለሁ። እጃችሁን ወደ ሰማይ አድርጋችሁ እንደዚህ በሉት፣ እግዚአብሔር ራሴን ሙሉ በሙሉ ሰጥቼሃለሁ፣ እኔን እንድትወስደኝ እፈልጋለሁ። በህይወቴ ውስጥ ግባ፣ አስተካክለኝ፣ የፈለግከውን ነገር አድርግ። ነገር ግን አንተ እንደሆነ የምትፈልገው ሰው አድርገኝ። ስለ እናንተ አላውቅም፣ ነገር ግን ዛሬ በጣም ተደስቻለሁ። በጣም ተደስቻለሁ። በልቤ ውስጥ በአሁን ጊዜ የተወሰኑ ሰዎች ጥሩ ውሳኔ እየወሰኑ እንደሆነ ይሰማኛል። በአሁን ጊዜ የተወሰኑ ሰዎች ሕይወታቸው ለኢየሱስ ክርስቶስ እየሰጡ ነው። በአሁን ጊዜ የተወሰኑ ሰዎች እንደዚህ እያሉ ነው። አዎ ሙሉ በሙሉ ቁርጠኛ የመሆንበት ጊዜ ነው። ራስ ወዳድና ስለ ራሴ ብቻ ማሰብ የማቆምበት ጊዜ ነውና ለሌሎች ሰዎች ብዙ ነገር የማደርግበት ጊዜ ነው። በደሙ ጸድቀናል። በኢየሱስ ክርስቶስ አማካኝነት መደሰት ትችላላችሁ። ከአንዱ ምሳሌ ትምህርት ይኸውና፣ ሉቃስ 15 ከአንድ እስከ ሰባት አንድ ቀን ቀረጥ ሰብሳቢዎችና ኀጢአተኞች ሊሰሙት በዙሪያው ተሰበሰቡ። አዎ፣ እሺ። ቀረጥ ሰብሳቢዎችና ኀጢአተኞች ወደ ኢየሱስ ክርስቶስ ጋር ሄዱ። ያለምንም ቅድመ ሁኔታ ማንም የወደዳቸው የለም። ፈሪሳውያን ሃይማኖተኛ ሰዎች እና ጸሐፍትም ሃይማኖተኛ የሆኑ ሰዎች እግዚአብሔር ለማይገባቸው ሰዎች ጥሩ ነገር ሲያደርግ ደስ አይላቸው። ይህ ሰው ኃጢአተኞችን ይቀበላል፣ ከእነርሱም ጋር ይበላል እያሉ አጉረመረሙ። ኢየሱስም እንዲህ ሲል ይህ ምሳሌ ነገራቸው ከእናንተ መካከል አንዱ መቶ በጎች ቢኖሩትና ከእርሱ አንዱ ቢጠፋ በዘጠና ዘጠኙ በሜዳ ላይ ጥሎ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ተሸክሞ ወደ ቤቱ ይመለሳል። ወዳጆቹንና ጎረቤቶቹንም በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንደዚሁም ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ከ99 እንዴት አንዱ በጣም አስፈላጊ ይሆናል። እኔ አራት ትልልቅ ልጆች አሉኝ እና ሁሉንም በጣም እወዳቸዋለሁ። ነገር ግን በሆነ ጊዜ በጣም የተጎዳ ልጅ የእኔን ብዙ ትኩረት ያገኛል። በጣም ወደ ተጎዳው ሰው በደንብ ታተኩራላችሁ እና ተጎርታችሁ ከሆነ ብቸኛ ከሆናችሁ፣ ብቻችሁን ከሆናችሁ፣ ህይወታችሁ በጣም ችግር ካለበት ተስፋ ቁርጣችሁ ሁሉን ነገር ማቆም የለባችሁም። እግዚአብሔር ይወዳችኋል፣ እናንተን እየፈለጋችሁ ነው፣ ወደ እሱ እንድትመጡ ይፈልጋል። እነዚህ ነገሮች እንዴት እንደሚሰሩ ምሳሌ ይሰጣችኋለሁ። የጋብቻ ቀለበቴ አንድ ቀን ፊቴን ለመታሸት ሄድኩኝና፣ ልብሳችሁ እንድትቀይሩ ያደርጓችኋልና ፎጣ ታደርጋላችሁ በሳጥን ውስጥ ልብሳችሁንና የያዛችሁትን እቃዎች ታስቀምጣላችሁ። ቤቴ ስደርስ የጋብቻ ቀለበቴ አልነበረኝም። ወደ ቦታው ስደውልኝ አጋር አይደለም አሉኝ። ማለቴ ያው በጣም ተጎደው፣ ምክንያቱም የጋብቻ ቀለበቴ ለእኔ ብዙ ትርጉም ነበረው። ከዛን ራሴን አረጋጋውና፣ እንደዚያ አልኩኝ፣ እቃ ብቻ ነው። በጣም መበሳጨትና መናደድ የለብኝም። ፈልጌ እንዳገኘው ወደ እግዚአብሔር ጸለይኩ። ይለ የተወሰኑ ወራቶች አለፉና ልጄ አንድ ቀን ደውላ ዛሬ ምን እንዳገኘው ገምቻ አለችኝ። እኔ ምን አልኳት። እሷም የጋብቻ ቀለበትሽን በቦርሳ ውስጥ አገኘሁት አለችኝ። እኔም የጋብቻ ቀለበቴ እንዴት አድርጎ አንቺ ቦርሳ ውስጥ ገባ ብዬ አሰብኩኝ። ከዛን እሷ የያዘችው ቦርሳ እኔ የሰጧት ቦርሳ እንደሆነ አወቅኩኝ። በዛን ቀን ጋብቻ ቀለበቴን ካወለኩ በኋላ በጭንቅላቴ የእኔ ቦርሳ መስሎኝ ያስቀመጥኩት በእርሷ ቦርሳ ውስጥ ነው። አሁን የምነግራችሁ ነገር እኔ በሳጥኑ ውስጥ ካሉኝ ጌጣጌጦች በሙሉ ያንን ቀለበት በማግኘቴ በጣም ተደስቻለሁ። የጠፋብኝን ነገር በማግኘቴ በጣም ተደሰትኩኝ። ዛሬ ጠፋችሁት እናንተ ከሆናችሁ እግዚአብሔር ከእናንተ ጋር መደሰት ይፈልጋል። አሁኑኑ ኢየሱስ ክርስቶስን ወደ ሕይወታችሁ መቀበል ትችላላችሁ። እናንተ ማድረግ የሚጠበቅባችሁ ኃጢአተኛ እንደሆናችሁ ማመን፣ በኢየሱስ ክርስቶስ ማመንና እሱ ለእናንተ እንደሞተ ማመን ነው። በጣም ቀላል የሆነ ጸሎት ማድረግ ትችላላችሁ። እግዚአብሔር፣ በአንተ አምናለሁ። ኢየሱስ ክርስቶስ ለኃጢአቴ ብሎ እንደሞተ አምናለሁ። ከሞት እንደተነሳ አምናለሁ። ለኃጢአቶቼ በሙሉ ንስሐ ገብቻለሁ እና አሁን አንተን እቀበላለሁና ራሴን ለአንተ ሰጥቻለሁ። ነገር ግን አንድም ቀን እግዚአብሔር እንደሚወዳችሁና ልዩ እንደሆናችሁ ሳታውቋት ትኖሩ። ልክ እንደዚህ በጣም ብዙ ምሳሌዎች አሉ። እሱን ለማጋራት ጊዜ ቢኖረን ብዬ መኛለሁ። ስለ አባካይ ልጅ ታሪክ አለ። እሱም ትንሽ ልጅ ነበረና ውርሱን ተቀብሎ ወደ ሌላ ቦታ ሄደና እዛም ሄዶ ያለውን ነገር በሙሉ አባክኖ ጨረሰው። ከዛም በጣም መጥፎ ደረጃ ላይ ከመሆኑ የተነሳ ከአሳሞች ጋር መኖር ጀመረ። በሆነ ጊዜ እግዚአብሔርን እያገለገላችሁ ነበርና ጠፍታችሁ ሄዳቸዋል። በራሳችሁ መንገድ መጓዝ ፈልጋችሁ እና አሁን ከአሳሞች ጋር እንደሚኖረው እንደዛኛው ልጅ ይሰማቸዋል። ነገር ግን ታውቃላችሁ፣ መጽሐፍ ቅዱስ ልብ ገዛ ይላል። ወደ ትክክለኛው አይምሮ ሲመለስ እንደዚህ አለ፣ ምንም ማድረግ እንዳለብኝ አውቃለሁ። ወደ አባቴ ሜት ተመልሼ ሄዳሉ፣ ምክንያቱም እንደዚህ ከምኖር በእሱ ቤት ሰራተኛ በሆን ይሻለኛል። አባትየውም ሩቅ ሆኖ ሲመጣ የውና እሱን ለመቀበል እየሮጠ ሄደ። አንተ ክፉ ልጅ ለምን እዚህ ትኖራለህ? እንዴት እንደ ጎዳኝ ተመልከት አላለውም። እጁን ዘርግቶ ተቀበለውና ትልቅ ዝግጅት አዘጋጀ። ታላቅ ወንድም ነበረውና እሱ ተመልሶ ስለመጣ ተናደደ። ታውቃላችሁ ዓለማችን በጸጋ ይናደዳል። ሰይጣን በጸጋ ይናደዳል። ሃይማኖት በጸጋ ይናደዳል። ምክንያቱም የጸጋ ሂሳብ አይገባችሁም። ምንም ልትረዱት አችሉ። ነገር ግን እግዚአብሔር ይወዳችኋል እና እጁ ለእናንተ ክፍት ነው። እና ዛሬ ከኢየሱስ ክርስቶስ ጋር አዲስ ሕይወት መጀመር ትችላላችሁ። በዚህ ሚኒስትር እንወዳችኋለን። ስለ እናንተ እናስባለን። ስማችሁ ላናውቅ እንችላለን፣ ነገር ግን በምንችለው መጠን ልንረዳችሁ እንፈልጋለን። አሁን የምንረዳችሁ መንገድ ቃሉን በማስተማር ነው። የእግዚአብሔር ቃል ሕይወት ቀያሪ ነው።